አላችሁ በሉ። አውሯ ዛሬ በቃሉ ምክንያት ታመልጣለህ። አውር እስቲ ራሳቸው ላይ ተቀብቻለሁ፣ አልበላም። ሼላባዲያስ ተቀብተህ አትበላም። የተቀባ አይበላም። አሸተቱት እኮ አንበሶች አሸተቱት። በቀላሉ አልተበላመ በቀላሉ አትበየመ። አንቺ ላለው ጠረነ ለአንበሳ መራራ ይሆናል። አንቺ ላለው ቅባተ ጠላትን ያንገዳግደዋል፣ ጠላትን ያንኮጠቁጣል። አትበላማ። እርግጠኛ ሁኜ መልእክተኛ ነ የምናገረው የተቀባ ይበላ ብቻ እግዚአብሔር ይቀባ እንጂ ብቻ ቅባቱ ከላይ የሆነ እንጂ ብቻ የሰማይ አምላክ ይቀባሽ እንጂ ብቻ እግዚአብሔር ይቀባ። አትበላማ። እንዴት ትበላለ? እንዴት ነው የምትበላው? አታስቡ። በእውነት የተቀባችሁ ሰዎች አትሸወዱ፣ አትሳሳቱ። የተቀባ አይበላም። እንዴት እንዴት ይበላል? አንበሳ እኮ ገሎ የሞተ የማይበላ ነው። ለዚህ የኛ ጀግኖች አንበሶች እንጣልና ይበላ አትበላ በሉት መታርጉትና እናንተ እግዚአብሔር ሰዎች፣ እግዚአብሔር እየተናገረ ነው። የጣላችሁት ቅባት ይነሳለ። የተዋችሁት ሕልም ይነሳለ። የምጮ ጩኸት ይመለሳለ። ሳሳቱ የእውነት ላለው ህዝቤ አትሳሳት። የተቀባ ይበላል። ናቡከደነፆርም ጢም ያለ ነው ለክፋት የተሞላ ሙሉ ፉል ናቸው። የትኛውንም ክፋት ለመስራት ፉል ነው ሙሉ ናቸው። ምንም መዋስ አይችሉም። በቂ ነገር በውስጣቸው አለ። በሚገርም ሁኔታ ግን ሃሌሉያ፣ ብዙ ያመለጡ ሰዎች በዚህ ውስጥ አሉ። አሜን፣ አሜን፣ አሜን፣ አሜን ብዙ ያመለጡ ያመለጡ አሉ። የተቀቡት ያልተበሉት ብዙ አለ። የተቀቡት ያመለጡት ብዙ አለሁ የማ የወህኒ ቤትን መሰረት ንደው የወጡ እነ ጳውሎስ አሉ። ዘምረው ያመለጡ አለ። ጸልየው ያመለጡ አለሁ አረ ጸልየስ ታመልጫለች። እርግጠኛ ሁኜ እንደ አገልጋይ የምናገረው የተቀባሽ እንደሆነ ሰማይ ቀብቶሽ እንደሆነ ኢየሱስ ነክቶሽ እንደሆነ አትበይም። ይህን እርግጠኛ ሁኜ ነው መናግራችሁ። ትንቢት አይደለም እርግጠኛ ሁኜ። አንበሳ እኮ እሬት ነው የሆነበት ዳንኤል። እሬት ሲያሸቱት ቅባት ቅባት ይሸታል። እንዴት ይብላው? አንተ ቅባት ቅባት ነው የምትሸተው። የሆነ የሆነ ነገር አትሸችም አንቺ የእግዚአብሔር ሴት አትሸችም የእግዚአብሔር ሰዎች ጠራናችሁ ይለያል ለጠላት እኛ በእውነት ሬት ነነ ጠላት ላይ እናማርረዋለን ጠላትን እናበሳቸዋለን ለጠላት መራራ ነገር እናመጣበታለን ስንመለከት ብዙ ቦታ ላይ ኢየሱስንስ ሄሮዲስ ለምን ፈለገው ያለ መድሃኒት ስለሆነ ነው ሌላ ታሪክ የለም ሌላ ምን አለ ዛሬን እናንቺን በጎልጎታው መስቀል ላይ በፈሰሰው ደም ስሬትን ያደረገልን እየሰበሰበን ማንታወቀውን ከየትን ቦታ የመረጠን ከውዳቂ ቦታ የሆነ ምናምንቴ ቦታ የነበርነውን ሰው ያደረገነ፣ ለመዘመር ያበቃነ፣ ለመስበክ ያበቃነ፣ ድል የሰጠነ፣ ክቡር የሆነውን የእግዚአብሔር ቤት ወንበር የሰጠነ። ቻላቦ ጭብጨባ ከሆነ በደንብ ድብን እናድርጋችሁ። ነበርን። ታሪካችን የቀየረ ታሪክሽን እሱ ይናገር እንጂ። ሀሌሉያ። ከዚህም የተነሳ የዓለም መድኃኒት ስለሆነ በዳዊት ከተማ ህፃን ልጅ ተወልዷል። የዓለም መድኃኒት ነው የተባለው። ይህን ስለሰማ ሄሮድስ ማጥፋት ፈለገ። አልጠፋም። አትጠፊም። አንቺ ውስጥ ያለው ነገር አይጠፋም። አንተ ውስጥ ያለው ራእይ አይጠፋም። ህልምሽ አይጠፋም። በጣም ብዙዎችን የጨረሰ እኮ ነው በእውነት አንቺ ላይ ደርሶ ግን ይቆማል። ኧረ አንተ ላይ ደርሶ ግን ይቆማል። በልጆችሽ ላይ ደርሶ ይቆማል። አይሳካለትም በእውነት አይሳካለትም። ከዚህም የተነሳ እግዚአብሔር ሸወደው። ሎሬዲስን ምን አደረገው ሸወደው። ይዘው ወደ ግብፅ ውረድ ምክንያቱም ውረድ እግዚአብሔር ስራ እየሰራን ነው። እግዚአብሔር እዚህ ጋር ደግሞ ሸወደው። ሂዶ ሲፈልግ ሊያገኘው አይችልም። በእውነት ጠላት እናንተን ፈልጎ የመጣ ቀን አያገኛችሁም። በእውነት እላቸዋለሁ። ከስንቱ ነገር ነው ያመለጥ ነው ከስንት ነገር ነው ያመለጥሹ፣ ከስንት ሟርተኛ ነው ያመለጥሹ፣ ከስንት አደጋ ነው እግዚአብሔር እየጠበቀን፣ ከስንቱ ነገር ነው እየሸሸገሽ፣ ከስንቱ ነገር ነው እግዚአብሔር የታደገን። አምልጠሽ እኮ ነው የምትኖሪው። እኛማ ምን ጉልበት አለን? በምን አቅም አመልጣለሁ? እኔ የሚያስመልጠኝ የጠራን ጌታ። አሜን አትሉም እንዴ? የጠራን ጌታ፣ የሚራራለን ጌታ። ከዚህም የተነሳ በእውነት ለቅባት ለዓላማ የተጠራው የናዝሬቱ ኢየሱስ የእግዚአብሔር ልጅ ሊገለው አልቻለም። ዛሬ ምን አለው? በእናንተ ማጸለይ እጅ እየተጫነ እየተጸለየባችሁ ልጆቻችሁ ረዲስ አይገላችሁም። አይበሉ። እግዚአብሔር አያስበላብሽም። እግዚአብሔር አያስበላብሽም። ነዳፊውን ይገላዋል። አስማተኛው ይገደላል። ሟርተኛ ይገደላል። የሚፈልግሽ ሞተዋል። እስኪ ሞተዋል በሉ። የሚያመልጥ ሰው አለ። እግዚአብሔር ያስመልጣቸዋል። ያስመልጣቸዋል። ሰሞኑን የሚያመልጥ ሰው አለ። ክብር ለጌታ የሆን እግዚአብሔር ያስመልጥሻል እቴ። አንቺ እንቁ የእግዚአብሔር ሴት ነሽ። ሃሌሉያ! ክብር ለጌታ የሆነ በጸጋችሁ ላይ የሚፈልጋችሁ ሙቷል። ስራችሁን ግራ የሚያጋባ፣ አላማችሁን የሚያጨልምባችሁ፣ ያዝነ ስትሎ የሚበትንባችሁ፣ አገኘን ስትሎ የሚያስከለክላችሁ፣ ወረስነ ስትሎ የሚያሳጣችሁ ሄሮድስ ሙቷል። የረዲስ ሞቶ አለ። ንግድሽ ላይ የተቀመጠው የረዲስ ሞቶ አለ። ቢዝነሳችሁ ላይ የተቀመጠው የረዲስ ሞቶ አለ። ህዝብን የያዘ ረዲስ ሞቶ አለ። መንገዱን የዘጋ ረዲስ ሞቶ አለ። ትዳራችሁን የሚዋጋ የሚሟገት፣ ንትርክ አላማ ቢስ ሊያደረግ የሚፈልግ በእውነት ሃሌሉያ ሙቷል። የሚጨቀጭቅሽ ሙቷል። ለትዳርሽ ጋሬጣ የሆነ ሙቷል። ግራ ያጋባሽ ሙቷል። የጥራን ወጥመድ ሙቷል። ትዳርሽ ላይ የተቀመጠው ሙቷል። ሙቷል። በጣም ያበቃ ትዳር ይመለሳል። እግዚአብሔር ብሎኛል። የማን ቤት እንደሆነ ባላውቅም ይመለሳል ይመለሳል። ሼላባቲ ካፕሪዳ ላቫይዲኒያስ ያበቃ ነገር ያከተመ ነገር እግዚአብሔር ጣልቃ ገብቶ እግዚአብሔር ዳኛ ሆኖ፣ ክብር ለጌታ ይሁን። አሜን። ትዳራችሁ እየተናጠ ያለ፣ ትዳራችሁ ግራ እየተጋባ ያለ፣ መንፈስ ቅዱስ እንደዚህ ይለኛል። ሃሌሉያ። ከእግዚአብሔር ጋር ያለው ነገር አይበላም። አሜን አሜን። ከማን ጋር ያለው? ከእግዚአብሔር ጋር። ክብር ለጌታ። የሆነ መልካም ነገር ይሆናል። ሰላም ሰላም፣ ቅዱሳን ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም